ሀገራችን እንግዲህ ቀዳሚ የሞባይል አገልግሎት እየሰጠ ያለ አይደለ በእጅጉ የፋይናንሽል ላንድስኬፑን እየቀየረ ያለ ፕላትፎርማችን ነው። ሁላችንም እንደምንኮራበት ተስፋ አረጋለሁ። ሶስት ዓመቱን አድርጓል። አሁን ላይ እንግዲህ ወደ 51 ይሄ አገን ዲሴምበር መጨረሻ ላይ ያለው ነው። ቁጥሩ እያደገ ስለሆነ 51.5 ሚሊዮን ደርሰዋል በዲሴምበር መጨረሻ ደንበኞቻችን የቴሌብር እንደዚሁም በሶስት ዓመቱ 3.58 ትሪሊየን ብር በቴሌብር አማካኝነት ትራንዛክሽን ከናውኗል። ይሄ በድምሩ ነው የስድስት ወሩን ለማሳየት በስድስት ወሩ ተጨማሪ አምስት ሚሊዮን የቴሌብር ደንበኞችን አፍርተን የቅዳችንን ዘጠና ዘጠኝ ነጥብ ስምንት በመቶ አሳክተን የቴሌብር ደንበኞቻችንን ሀምሳ አንድ ነጥብ አምስት ሚሊየን ያደረስንበት ነው ማለት ነው። በስድስት ወሩ በቴሌብር አማካኝነት አምስት ነጥብ ሁለት ሚሊዮን ዩ ኤስ ዲ በሬሚታንስ መቷል ወይም ደግሞ ቴሌብርን ተጠቅመው 5.2 ሚሊዮን ወደ ኢትዮጵያ ኢንፍሎ ነበረ ብለን እንወስዳለን። እንደዚሁም በስድስት ወሩ ትራንዛክሽኑ አንድ ትሪሊየን የሚሆን ትራንዛክሽን በስድስት ወር ተፈጽሟል። ምናልባት ለንጽጽር እንዲሆናችሁ ምን ያህል የዲጂታል ላይፍ ስታይል እያደገ እንዳለ ለማሳየት ቴሌብር ከተጀመረ ሶስት አመቱ ነው ብያችኋለሁ። 3 ሶስት ነጥብ አምስት ትሪሊየን በሶስት አመቱ ነው የተከናወነው። ከዚህ ውስጥ አንድ ትሪሊየኑ በስድስት ወር ውስጥ ነው እድገቱን ለማሳየት ይሄ ከዚህ በስተጀርባ እንግዲህ የቴሌኮም መሰረተ ልማቱ ያስፈልጋል። የሲስተሙ ሬዲነስ አይደለ አስቻይ ሚና የሚጫወቱ በርካታ ነገሮች አሉ ለማለት ፈልጌ ነው። ለዚህ ትራንዛክሽኑንም ካየነው እንግዲህ ወደ አራት መቶ ሚሊየን የሚሆን በትራንዛክሽን ቁጥር ካየነው በስድስት ወሩ ተከናውኗል። አሁንም ለንጽጽር እንዲረዳን ቮሊዩምን በሚመለከት አራት መቶ የሚሆን ሚሊየን የሚሆን በዚሁ በስድስት ወር ውስጥ ተከናውኗል በትራንዛክሽን ቮሊዩም እንደዚሁም በቫሊዩም ካየነው በስድስት ወሩ ከሶስት ዓመት ውስጥ በጣም በሚያስገርም ደረጃ ትልቁን ፖርሽን የሚይዝ ነው። እንደዚሁም ከቴሌ ብር ጋር ኢንተግሬት የተደረጉ ባንኮች፣ መርቻንት እና እንደዚሁም ደግሞ ኤጀንቶች ቁጥጥራችንን እያሳደግነን ያለ ነው ማለት ነው። ምናልባት ይህንን ነው አንዱ መጥቀስ የምፈልገው ከዲጂታል ኢትዮጵያ ከዲጂታል ኢኮኖሚ ግንባታ ጋር አንዱ ተያይዞ መጠቀስ ያለበት ነገር ብዬ የማስበው በስድስት ወር ውስጥ ካደረግነው አንድ ትሪሊየን ትራንዛክሽን ውስጥ 687 ቢሊየኑ ትልቅ አማውንት ነው። ይሄ ደንበኞች ብቻ ያደረጉት ትራንዛክሽን ነው ማለት ነው። ቢቱቢውን አስወጥተን ማለት ነው፣ ቢዝነስ ቱ ቢዝነስ ያለውን ስናስወጣ ተቋማቶች ናቸው፣ ኢንዲቪጁዋል ናቸው እያደረጉ የሚለውን እንለካዋለን። ይሄን የምንለካበት ምክንያት አንዱ ሀገራችንን በኢንተርናሽናል መለኪያዎችም እየለካን የት እንዳለን ለማሳወቅ እንዲመቸን ነው። ከሌሎች አቻ ሪፖርቶች ጋር የት እንዳለን ማወቅና በዛ መሰረት ደግሞ መውሰድ ያለብን ኮሬክቲቭ አክሽኖች ካሉ ማስተካከል ያለብን ጉዳዮች ካሉ እንድናይ ነው። እንደ ሀገር የት እንዳለን እንድናውቅ ነው። ስለዚህ በቴሌብር ከተደረገው አንድ ትሪሊዮን በስድስት ወር ውስጥ ትራንዛክሽን ስድስት መቶ እንግዲህ ሰማኒያ ሰባቱ ደንበኞች ካደረጉት ምንድነው ያደረጉበት ካልን፣ ከዚህ ውስጥ ሀያ ሰባት በመቶ የሚሆነው ዲጂታል ኢን ወይም ከሌላ ከባንክ ወደ ቴሌብር ትራንዛክሽን የፈጸሙበት ነው። ዲጂታል አውት የምንለው ደግሞ ከቴሌብር ወደ ባንክና ወደ ሌሎች ወይም ክፍያ ለመፈጸም ያደረጉት ነው ማለት ነው። ስለዚህ የመጀመሪያው ዲጂታል ኢን ያደረጉት ወደ ቴሌብር ያመጡት 27 ትልቁን እንትን ይዛ፣ ከቴሌብር ወጥተው ደግሞ ክፍያ የፈጸሙበት 1997 በጣም ኢንትረስቲንግ የሚያደርገው የሚቀጥለው ነው። ሰርኩሌቲንግ የምንለው ነው። ሰርኩሌቲንጉ 34 ደርሷል። ይሄ 34 ማለት ምን ማለት ነው? ኢመኒውን ወደ ካሽ ወደ ጥሬ ገንዘብ ሳይቀይሩ ለግብይትም ለመላክም ለተለያየ አገልግሎት ሲጠቀሙበት ነበረ። አንዳንድ ጊዜ እንዴት ነው የሚሆነው? ለምሳሌ ኢትዮ ቴሌኮም ደሞዝ የሚከፍለው በቴሌብር አማካኝነት ነው የሚከፍለን። በቴሌብር ከከፈለን በኋላ ወደ ካሽ የምንቀያይሩ ሊኖሩ ይችላሉ። ቀጥታ ደግሞ የተለያዩ ክፍያዎችን የሚፈጽሙበት ወይም ለሌሎች ሰዎች የሚልኩበት ይኖራል። ያ ማለት ነው ምንድን ነው እያደረግንበት ያለው የሚለው። ሰርኩሌቲንግ የሚለው ምንድን ነው የሚያመላክተው ካላችሁ የዲጂታል ኢኮኖሚ እድገትን አመላካች ነው ስለዚህ ይሄንን የሚለካው አንዱ ጂኤስኤምኤ ሞባይል ማኒን ተግባራዊ ያደረጉ ሀገራትንና ፕላትፎርሞችን ይለካል። አማካኝ የ2024 ያወጣው ሰርኩሌቲንግ 27 ፐርሰንት ነው የሚያሳየው። ሰርኩሌት የሚያረገው 27 ነው። የእኛ ባጠረ ጊዜ እንግዲህ በሶስት አመት ነው እዚህ እየተነጋገርን ያለ ነው 34 ፐርሰንት አድጓል ማለት ነው። ይሄ የቴሌብርን ብቻ ውስጄ ነው እኔ። የሌሎች ሲደመር የት ጋር እንደሚደርስ ሌሎች አካላት ሲሰሩት እናያለን። ከቴሌብር አንጻር ግን ካየነው በጣም የሚያበረታታ ዲጂታል ኢኮኖሚው እንዲያድግ ትልቅ ሚና እየተጫወተ እንደሆነ ይሄ ቁጥር በእጅጉ አመላካች ነው ማለት ነው። ከኢንቴግሬሽን አንጻር ከ28 ባንኮች ጋር ኢንቴግሬት ሆኖ ቅድም የጠቀስናቸውን ገንዘብ ወደ ቴሌብር ለማምጣት ከቴሌብር ወደ ባንክም ለመላክ ትልቅ እድል ፈጥሯል። ቴሌብር እንግዲህ የክፍያ ስርዓትን በማዘመን የካሽ ቬሎሲቲንም በመጨመር አደለ አጠቃቀማችን የተሻለ እንዲሆን እድል ፈጥሯል ብለን እናስባለን። ከዛ ባሻገር ግን የፋይናንስ አገልግሎት ተደራሽነትንም ጭምር ደግሞ እንደዚሁ እያሰፋ ያለ ነው። ለዛም ትልቅ ሚና እየተጫወተ ነው። በስድስት ወሩስ ምን ተሰራ የሚለው ከላይ የምታዩት የስድስት ወሩ ነው ከታች የምታዩት ደግሞ የዲጂታል ፋይናንሽል አገልግሎት ከጀመርን ጀምሮ የሰጠነው ነው ማለት ነው ለምንድን ነው ይህን ሁለት ሪፖርት በንጽጽር ያመጣሁላችሁ ምንም እንኳን ቴሌብር ከተጀመረ ሶስት አመት ቢሆነውም የዲጂታል ፋይናንሽል አገልግሎት ወይም የብድርና የቁጠባ አገልግሎት መስጠት የጀመረው ከተጀመረ ከአንድ አመት በኋላ ነው ካስታወሳችሁት ማለት ነው ሀያ ሀያ አንድ ነው ቴሌብር የተጀመረው ሜይ ላይ ሀያ ሀያ ሁለት ነው ይሄ ፈቃድ የተሰጠው ስለዚህ ከታች የምታዩት የሁለት አመት ገደማ ውጤት ነው ማለት ነው። እነዚህ ከላይ የምናየው ደግሞ የስድስት ወሩ ነው። ስለዚህ በስድስት ወሩ ሁለት ነጥብ አንድ ሚሊየን ደንበኞች አራት ነጥብ ስምንት ቢሊየን ብድር ተሰጥቷቸዋል፣ ወይም ደግሞ የብድር አገልግሎት አግኝተዋል ማለት ነው። በስድስት ወር ውስጥ ማለት ነው። እንደዚሁም ደግሞ ቁጠባ ያደረጉ በስድስት ወር ውስጥ 767 ሺህ ደንበኞች አምስት ቢሊየን በቴሌብር ቁጥበዋል። ጥቃቅን የምንላቸው ቁጠባዎች ከጀመርና አንጻር ስታዩት ወደ ኋላ እንዴት እያደገ እንደመጣ እንደምታዩት እንግዲህ ወደ 17 ቢሊዮን ነው። በሁለት ዓመት ውስጥ የሰጠ ነው ብድር ወይም ለ7 ሚሊዮን ደንበኞች ለዚህ ካያችሁት እንግዲህ አራት ቢሊዮኑ ክሎዝ ቱ አምስት ቢሊዮን ማለት ነው በስድስት ወር የተከናወነ ነው። ይሁንና ግን ኢትዮ ቴሌኮም ይሄ ቁጥር በእጅጉ ማደግ ይችላል ብዙ ገና ሰርቭ ያልተደረጉ ተገልጋዮች አሉ ብሎ ነው የሚያምነው። ይህን አገልግሎት የሚሰጠው ኢትዮ ቴሌኮም ብቻውን አይደለም። እንደምታውቁት ያው ባንክ ስላልሆነን እኛ የምንሰጠው ያለን የተሰጠን ላይሰንስ ይህንን አገልግሎት ለመስጠት ከባንኮች ጋር ሆነ ነው። ስለዚህ ዲፔንደንሲ ያለው የባንኮችን ፈንድ መሰረት አድርገን ነው አገልግሎትን የምንሰጠው። ስለዚህ በምንፈልገው ቁጥር ልክ አድጓል ለማለት የሚቻል አይደለም። ከዚህ በላይ ፍላጎት ስላለ ማለት ነው። ስለዚህ ይህን የማሳደግ ስራ አሁንም ከባለድርሻ አካላት ጋር ሆነን እየሰራን ነው። ማደግ አለበት። በርካታ ይህን አገልግሎት ሊያገኙ የጥቃቅን ብድርና እንደዚሁም ቁጠባ አገልግሎት ማግኘት የሚገባቸው ዜጎች ስላሉ ማለት ነው። ተደራሽነታችንም እንደ ሀገር ዝቅተኛ ስለሆነ ለማሳደግ ይረዳናል። አመላካች ነገሩ። ግን ትልቁ ቁም ነገር ምን ያህል በጣም ሪስኪ ነው የተባለ ነው በሀገራችንም ስንጀምረው አይደለ፣ ግን ላአሁን ላይ ስናየው ደግሞ ይህን ያህል ውጤት እያስመዘገበ ከሆነ የፋይናንስ አገልግሎትን አሁንም ተደራሽም አካታችም ለማድረግ በደንብ መጠቀም አለብን። ቴክኖሎጂን አሁንም አሟጠን መጠቀም አለብን የሚል ጽኑ አቋምን ያለን ማለት ነው። ከሲስተሞችን ኢንቴግሬት ከማድረግ ቅድም እንዳልኩት የግብይት ስርዓቱንም ከማሳለጥ አንጻር የተለያዩ አገልግሎቶችን ከቴሌብር ጋር በተለይ ከሱፐር አፓችንም ጋር ኢንቴግሬት እያደረግን ያለ ነው። ወደ 605 የሚሆኑ እንደምታያቸው የተለያዩ ኢንቴግሬሽኖች ተከናውነዋል። በልክ ፔመንት የምንለውም ወደ 290 በተለያዩ ሴክተሮች ኢንቴግሬሽን ተከናውኗል ማለት ነው። ከቴሌብር ባሻገር ቀደም ብዬ ከጠቀስኳቸው ባሻገር ለዲጂታል ኢትዮጵያ ግንባታ ከሚያስፈልጉት አንዱ የናሽናል አይዲ ነው። በተለይ ቀደም ብዬ ጠቀስኩትም የዲጂታል ፋይናንሻል አገልግሎት ለመስጠት የዲጂታል መታወቂያ ቢኖር ደግሞ የተሻለ ይሆናል ማለት ነው። ለነዚህም ለሌሎችም አገልግሎት የመታወቂያ መኖር፣ የዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ በጣም አስፈላጊ ነው ብለን እናስባለን። በዚህ ምክንያት ኢትዮ ቴሌኮም በሀገር ትልቁን ራዕይ መሬት ለማውረድ ዜጎች የዲጂታል አይዲ እንዲኖራቸው ለማስቻል የተጀመረውን ተቀላቅሎ በስድስት ወሩ እና ከጀመረ ጀምሮ አጠቃላይ እንግዲህ ያው ቅርብ ጊዜ ነው ዓመት አልሆነንም ከጀመርን አራት ነጥብ ሁለት ሚሊዮን አይዲ ወይም ሬጅስተር አድርገናል ማለት ነው። እንደዚሁም በቅርብ ጊዜ የጀመርነው ደግሞ የፕሪንቲንግ አገልግሎት አለ ወደ 256000 የሚሆኑ እንደዚሁም ደግሞ እነዚህን የናሽናል አይዲ የዲጂታል አይዲ ፕሪንት አድርገን አገልግሎት ለተጠቃሚዎች አቅርበናል ማለት ነው። አገልግሎቱን እየሰጠን ያለንበት ከቨሬጅ ነው። ሌላው በጣም ኢንትረስቲንግ የሚያደርገው የቴሌኮም እንደምታውቁት ሁሉንም የሚሰጠውን አገልግሎት ለሁሉም ዜጎች ተደራሽ እንዲሆን ተጠቃሚ እንዲሆኑ ይፈልጋል። አካታችነት በጣም ወሳኝ ስለሆነ ለሰስተነብል ዴቨሎፕመንት ማለት ነው። ለዚህ ይህን ታሳቢ አድርገን ልክ ፎርጂን በአዲስ አበባ ጀምረን ወደ ከተሞች እንደሄድ ነው፣ ፋይቭ ጂን እንደዛው እንዳደረግ ነው። ናሽናል አይዲ ስንጀምር በብዙ ከተሞች ላይ በተመሳሳይ ሰዓት ነው ያስጀመር ነው፣ ታስታውሳላችሁ። ዛሬ ላይ 12 ሪጅን እንደዚሁም ሁለቱን መስተዳደሮች አዲስ አበባን ድሬዳዋን ጨምሮ አጠቃላይ ማለት ነው በ444 የሰርቪስ ሴንተሮች ቋሚ ሰርቪስ ሴንተሮች እንደዚሁም ደግሞ ሞባይል የምንላቸው በየተቋማት እየሄዱ አገልግሎቱን የሚሰጡ ወደ 304 የሚሆኑ ሬጅስተር የምናደርግባቸው የሞባይል ስቴሽኖች አሉን በአጠቃላይ 959 ኪቶችን ዲፕሎይ አድርገን ነው አራት ነጥብ ሁለት ሚሊዮኑን የናሽናል አይዲ ሬጅስትሬሽን ያከናወነው ነው ማለት ነው። ይሄ በጣም በእጅጉ የሚበረታታ ጥሩ የምንለው ነው። አሁን ላይ አዳዲስ ኪቶችን አስገብተናል፣ በርከት ያሉ ኪቶች። ስለዚህ ብዙ ዜጎች ይህን አገልግሎት ማግኘት የሚችሉበት ተጨማሪ እድል ይፈጠራል ማለት ነው። ይህንን ናሽናል አይዲ አክሰስ የምታደርጉበት ቴሌብራችን ለብዙ ፐርፐዝ ነው መልቲ ፐርፐዝ ነው እንደምታውቁት የምንጠቀምበት ዋን አፕ ፎር ኦል ያል ነው። በእርግጥም እውነት ነው፣ አንድ አፕሊኬሽን ለሁሉም መሆኑን በተግባር የታየበትም ነው። ናሽናል አይዲያችሁንም በቴሌብር ሱፐር አፕ ተጠቅማችሁ አክሰስ ማድረግ የሚቻልበት እድል ፈጥረናል። ከዛ ባሻገር ግን ምናልባትም ዜጎች ፕሪንት የተደረገውን ይዘው መንቀሳቀስ ቢፈልጉ የሚለውን ፍላጎት ስለመነጨም ነው ወደዛ የገባ ነው። ስለዚህ ፕሪንት የማድረግ ይህን ኦንላይን አሁንም በቴሌብር አዛችሁ በተለያዩ አማራጮች በፍጥነት የምትፈልጉት ከሆነ በስድስት ሰዓት የሚደርስ ፕሪንቲንግ አገልግሎት እየሰጠን ያለው ማለት ነው። ይሄ ከደንበኞች ፍላጎት ተነስቶ ምዝገባ ከጀመርንበት ዘጌት ብለን ነው። ይህንን በዚህ ዓመት በስድስት ወር ውስጥ የጀመርነው ማለት ነው። ስለዚህ አሁንም ይህን አጠናክረን እንቀጥላለን ለማለት ነው። ለዲጂታል ኢትዮጵያ የራሱ የሆነ ትልቅ አስተዋጽኦ ስላለው አስቻይ ሚና ስለሚጫወት ማለት ነው።